በኢትዮጵያ ከቀረጥ ነፃ የሚገቡ የነዳጅ መኪናዎች ታውቀዋል። በእርግጥም ይህ ዜና ከኢትዮጵያ ውጭ ላሉ ዲያስፖራዎች ትልቅ ዜና ነው። ምክንያቱም አብዛኛው ዲያስፖራ ከውጭ ሲመጣ የነዳጅ መኪናውን ይዞ መምጣት ይፈልጋል። ለመሆኑ በኢትዮጵያ የተፈቀዱት የነዳጅ ተሽከርካሪዎች ምን አይነት ተሽከርካሪዎች ናቸው? እናንተስ በምን አይነት መንገድ ልታስገቧቸው ትችላላችሁ ከቀረጥ ነፃ ነውን የሚለውንም ነገር በጋራ እንመለከታለን። እንዲሁም ደግሞ አምስት ሄቪ ዲዩቲ ትራክ የሆኑ ተሽከርካሪዎችን ለእናንተ የማጋራችሁ ይሆናል። ከዚህም ጋር ተያይዞ በቤንዚንና በናፍጣ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር እንዳይገቡ ተከልክለዋል። በተፈጥሮ ጋዝ የሚሰሩ የጭነትና የሕዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ እንዲገቡ መመሪያም ተሰጥቷቸዋል። የመመሪያ ከወጣበት ቀን በፊት በትራንስፖርትና ሎጂስቲክስ ሚኒስቴር እና በሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸውና በስድስት ወራት ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ክልከላ ተላልፈዋል። ከዚህም ጋር ተያይዞ እናንተ ዲያስፖራዎች ወይም ውጭ የምትገኙ ኢትዮጵያዊ የሆናችሁ ቤተሰቦቼ እንዴት አድርጋችሁ ከቀረጥ ነፃ ተሽከርካሪዎችን ልታስገቡ እንደምትችሉ የኢትዮጵያ መንግስት በግልጽ አስቀምጧል። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር እንዲገቡ መፈቀዱን የገንዘብ ሚኒስቴር አሳውቋል። ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች ያሉት ሚኒስትሩ ይህንን ሁኔታ ለመለወጥ መንግስት ሲያደርግ የቆየው እልህ አስጨራሽ ጥረት ተሳክቶ በቅርቡ በካሉብ አካባቢ የሚገኘውን የተፈጥሮ ጋዝ ጥቅም ላይ ማዋል እንደሚቻል ኢንዱስትሪው ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ ጀምሯል ብለዋል። ይህን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚን እና ናፍጣ የሚጠቀሙ የሚጠቅም ተሽከርካሪዎችን የተፈጥሮ ጋዝ በሚጠቅም ተሽከርካሪዎች መተካት አስፈላጊ ሆኖ መገኘቱን አሳውቋል። የተፈጥሮ ጋዝ የሚያመነጨው በካ የአየር ንጥረ ነገር እጅግ በጣም ዝቅተኛ የሆነና ለተለያየ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነቱ የተሳካለት ነውም ብለዋል። የተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ለነዳጅ ግዥ ታወጣ የነበረውን የውጭ ምንዛሬ የሚያስቀር በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ወስኗል። በዚህም መሰረት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳስ ጭነት እና የህዝብ ማመላሻ ተሽከርካሪዎች ከጉምሩክ ቀረጥ ነጻ ወደ ሀገር እንዲገቡ ተፈቅዷል ሲል አሳውቀዋል። ይህ መመሪያ ከወጣበት ቀን በፊት በትራንስፖርትና ሎጂስቲክስ ሚኒስቴርና በሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸው እና በስድስት ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚን እና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር ቤት እንዳይገቡ ታግደዋል። በዛው ልክም ደግሞ በናቹራል ጋዝ የሚሰሩ ተሽከርካሪዎችን ከቀረጥ ነፃ ማስገባት እንደሚቻል ሚኒስትሩ አሳውቋል። በኢትዮጵያ ከቀረጥ ነጻ የሚገቡ የነዳጅ ተሽከርካሪዎች ታውቀዋል። እነዚህም የናቱራል ጋዝ ተሽከርካሪዎች መሆናቸው የኢትዮጵያ መንግስት አሳውቋል። በዚህም ናቹራል ጋዝ የሚጠቀሙ ተሽከርካሪዎች ማይነት ተሽከርካሪዎች እንደሆኑ እና ናቹራል ጋዝ ራሱ ምን ማለት እንደሆነ ከመናገር ጀምራለው። አስቀጥይም ደግሞ በቻይና ውስጥ ቶፕ ፋይ የሆኑትን በጣም አሁን ላይ በናቱራል ጋዝ ኢንዱስትሪ ላይ በጣም ብዙ ስራ እየሰሩ የሚገኙ ሄቪ ዲዩቲ ትራክ ላይ በተለይ ደግሞ በጣም ምርጥ የሚባሉትን አምስት ተሽከርካሪዎች አሳያቸኋለሁ። እነዚህ አምስት ተሽከርካሪዎች በቻይና ዘጠና አምስት በመቶ የሚሆነው የናችራል ጋዝ ቫይክንን የተቆጣጠሩ ትላልቅ ካምፓኒዎች ናቸው ማለት ነው። ከዛ ውስጥ አንደኛው ሲኖትራክ ነው። ከአምስቱ ስንተኛ ሊወጣ ይችላላችሁ ትገምታላችሁ? ሲኖትራክ ደግሞ በኢትዮጵያ ውስጥ አሁን ላይ እገዳ ላይ ነው የሚገኙ የሲኖትራክ አንዳንድ ተሽከርካሪዎች በኢትዮጵያ ታግደዋል ማለት ነው። ስለዚህ አምስቱን ተሽከርካሪዎች ይነግራቸዋል። ከዛ በፊት ግን ናችራል ጋዝ ማለት ምን ማለት ነው ወይም በናችራል ጋዝ የሚንቀሳቀሱ ተሽከርካሪዎች ምን አይነት ተሽከርካሪዎች ናቸው የሚለውን ዲፋይን ከማድረግ ሊጀምርላቸው። ናችራል ጋዝ ማለት በቬክል ኢንዱስትሪ ላይ ወይም በመኪኖች ኢንዱስትሪ ላይ በአጠቃላይ ከዚህ በፊት በጋዝ ወይና በዲዝል የምንጠቀማቸውን በናፍጣ የምንጠቀማቸው ተሽከርካሪዎች በናቱራል ጋዝ የሚተካ ቴክኖሎጂ ነው ማለት ነው። የበፊቶቹ የነዳጅ መኪኖች በጣም በካዮች እንደሆኑ ይታወቃሉ። ናቱራል ጋዝ ወይም የተፈጥሮ ጋዝ የሚባሉት ደግሞ በካዮች አይደሉም ማለት ነው። ከዚያ አንፃር ከዋጋቸውም አንፃር ብዙዎች ናቹራል ጋዝን እየመረጡ ነው የሚገኙት ማለት ነው። ናቹራል ጋዝ በሁለት አይነት ፎርም እናገኘዋለን። ሲኤንጂ እና ኤልኤንጂ የሚባሉ የናቹራል ጋዝ አይነቶች አሉ። ሲኤንጂ የሚባሉት ኮምፕረስድ ናቹራል ጋዝ የሚባሉ ሲሆን ኤንኤንጂ የሚባሉት ደግሞ ሊኩፋይድ ናቹራል ጋዝ የተሰኙ ናቸው። ሊኩፋይድ ማለት ይህንን የናቹራል ጋዝ አይነት ወደ ሊኩድ ፎርም በመቀየር በጣም ቀዝቀዛ በሆነ ሲስተም ወደ ሊኩድነት በመቀየር ጥቅም ላይ ማዋል ሲሆን፣ ኮምፕረስድ ደግሞ እንደ ማንኛውም ጋዝ ሲሊንደር የሚፈልግ ሆኖ በሲሊንደር የሚንቀሳቀስ ነው ማለት ነው። ስለዚህ አሁን ላይ ያለንን የነዳጅ መኪና ወደ ናችራል ጋዝ የመቀየር እድል አለን ማለት ነው። ስለዚህ ይህንን ካልኳችሁ በዴፊኒሽን አንጻር አሁን አምስቱን ተሽከርካሪዎች ላንሳላቸው። በናችራል ጋዝ ደረጃ በጣም ብዙ ስራዎች እየሰሩ ካሉ ተቋሞች መካከል አምስተኛውን ቦታ የያዘው ፉቶን ሞተርስ ይባላል። ፉቶን ሞተርስ በጣም አስደናቂ በጣም የሚያማምሩ የናችራል ጋዝ ተሽከርካሪዎችን በማምረት የሚታወቅ ትልቅ ተቋም ነው። ይህ ተቋም በጣም የሚያማምሩ ተሽከርካሪዎችን ያመርታል። እንደ አድቫንቴጅ የሚወሰደው የሚያመርታቸው ኢንጂኖች በጣም ጥራታቸውን የጠበቁ ናቸው። እንደ ዲስአድቫንቴጅ ደግሞ የሚወሰደው በጣም ዋጋው ከፍ ያለ ነው ማለት ነው። አምስተኛው ፎቶን ሞተርስ ይባላል። በአራተኛ ደረጃ የምናውቀው ደግሞ ሼንሺ አውቶሞቲቭ የሚባል የሻክማን ተሽከርካሪዎችን የሚያመርተው ትልቅ ካምፓኒ ነው። የሻክማን ተሽከርካሪዎች እንደምታውቁት በጣም ብዙ ተሽከርካሪዎች በኢትዮጵያ ውስጥ አሉ። በተለይ ሄቪ ዲዩቲ ትራክ የተባሉ ተሽከርካሪዎች በኢትዮጵያ በብዛት ያመርታል ማለት ነው። ይሄ ሻክማን ተሽከርካሪ ማለት ነው። መልካም ጎኑ ይህ ተሽከርካሪ በአጠቃላይ በጣም ጥንካሬያቸው በጣም የሚያስደስት ነው። እንደሚታውቁት የሻክማን ተሽከርካሪዎች በጣም ጠንካሪዎች ናቸው። ዲስአድቫንቴጁ ላይ በዚህ በናችራል ጋዝ በተመለከተ ማለት ነው፣ ዲስአድቫንቴጁ በጣም ውስብስብ የሆነ የጥገና ሲስተም አለው ማለት ነው። ለመካኒክ እጅግ አስቸጋሪ ነው። በዛውም ልክ ደግሞ ተሽከርካሪው ፊውል በጣም የሚበላ ነው ማለት ነው። አራተኛው የሻክማን የሼንሺ አውቶሞቲቭ ተቋም ነው ማለት ነው። ሶስተኛው ደግሞ ዶንግፊንግ አውቶሞቲቭ የሚባለው ወይም ግሩፕ የሚባለው የቻይና መንግስት ተቋም የሆነ ተቋም ነው። ይህም በናችራል ጋዝ የሚሰሩ በጣም ብዙ ሄቪ ዲዩቲ ትራኮችን ያመርታል ማለት ነው። ይህ ተሽከርካሪ እንደምታውቁት እንግዲህ ዶንግፊንግ በጣም የሚያማምሩ ተሽከርካሪዎች ኢትዮጵያ ውስጥ አሉት እሱም ሶስተኛ ደረጃውን ይዞታል። ማለት ነው። ሁለተኛውን ደረጃ የያዘው ሲኖትራክ ነው። ሲኖትራክ በጣም እንደምታውቁት እንግዲህ በኢትዮጵያ ውስጥ አሁን ላይ እገዳ ላይ የሚገኘው በተለይ ገልባጩ መኪና ኢትዮጵያ ውስጥ እንዳይገባ ተብሏል ማለት ነው። ነገር ግን በቻይና ውስጥ ሁለተኛውን ደረጃ የያዘው ትልቅ ተቋም በማለት እንግዲህ ሁለተኛውን ደረጃ በቻይና በሽያጭም በምንም የያዘው ሲኖትራክ ነው። ሲኖትራክ መልካም በሆኑ እንግዲህ እንደምታውቁት ነው ዋጋው ነው እና ትላልቅ ከባባር ሰዎችን መስራት ይችላል። የሲኖትራክ ናችራል ጋዝ የሚጠቀም ሄቪ ዲዩቲ ትራክ ማለት ነው። ስለዚህ ሲኖ ትራክ ሁለተኛውን ደረጃ ይዟል። እንደ ሳይል ቤት የሚወሰድበት ደግሞ የቴክኖሎጂ እጥረት፣ የፊቸር እጥረት ሊኖርበት ይችላል ማለት ነው። ይህ የሲኖ ትራክ ናችራል ጋዝ የሚጠቀም ተሽከርካሪ ማለት ነው። በአንደኝነት ደረጃ በናችራል ጋዝ ሄቪ ዲዩቲ ትራክ በተመለከተ በጣም ብዙ መኪኖችን በሽያጭ የሚታወቀው ተቋም ፋው ጂፋንግ የሚባል ነው። ፋውን እንደምታውቁት በኢትዮጵያ ውስጥ በጣም ትላልቅ ተሽከርካሪዎችን በመገጣጠም ከአምስት መቶ በላይ ሞዴሎችን በመገጣጠም ለዓለም የሚያቀርብ ከሰባ በላይ ሀገራት ኤክስፖርት በማድረግ የሚታወቅ ትልቅ ተቋም ነው። እንግዲህ ሳሉ ከአምስት መቶ በላይ ብራንዶችን እየገጣጠመ ለተለያዩ ዓለማት የሚያቀርብ በጣም ትልቅ ተቋም ነው ማለት ነው። የምታውቁት የኢትዮጵያ ውስጥ እነ ቢዜድ ፎር ኤክስ ቢዜድ ስቪኤክስ እነ አውዲ ሁሉ እየገጣጠመ ወደ ኢትዮጵያ የሚያስገባ ትልቅ ተቋም ነው ማለት ነው። በዚህ በናችራል ጋዝ በትራክ ቤትሎች ላይም በቻይና ውስጥ በአንደኝነት የሚታወቅ ተቋም ነው ማለት ነው። ፋው ዲፋንግ እና ሲኖትራክ ብቻቸውን ከ60 ፐርሰንት በላይ የቻይናን ገበያ ተቆጣጥረዋል። በዚህ በናችራል ጋዝን በተመለከተ ማለት ነው። እነዚህ አምስቶቹ ዋና ዋና ተሽከርካሪዎች ደግሞ የቻይናን 95 ፐርሰንት የናችራል ጋዝ ተሽከርካሪዎችን የያዙ ተሽከርካሪዎች ናቸው ማለት ነው። ስለዚህ እነዚህ ተሽከርካሪዎች ለማስገባት ወይም የናችራል ጋዝ ተሽከርካሪዎችን ለማስገባት የምታስቡ ካላችሁ ከነዚህ ከአምስቱ መካከል ብትመርጡ እጅግ በጣም አዋጭ ነው ማለት ነው።